ሰላምና ጤና ለእናንተ ይሁን። የተከበራችሁ የፉትቦል ታይም ቤተሰቦች እንዴት ናችሁ? የለተማክሰኙ አዳዲስና ትኩስ ስፖርታዊ ዜናዎችን እንደዚሁም የጨዋታ ጥቆማ ወደ እናንተ ልናደርስ እንግዲህ ዝግጅታችንን ጨሰን ተገናኝተናል። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ በአውሮፓ ትልልቆቹ የአውሮፓ ክለቦች ጨዋታዎቻቸውን ያደርጋሉ። በእንግሊዝ ፕሪሚየር ሊግ አርሰናል፣ ማንቸስተር ዩናይትድ እንዲሁም ወልቨር ሀምፕተን ወንደረርስ ተጋጣሚዎቻቸውን ያስተናግዳሉ። በስፔ ኮፓ ድራሌ ሪያል ማድሪድ በሳንቲያጎ በርናቦው ሪያል ሶሲዳድን ያስተናግዳል። እንደዚሁ ቦሎኛ ከኢምፖሊ በኮፓ ኢጣሊያ የሚያደርጉት ጨዋታ አለ። እንደዚሁም ምሽት ለሌላው የሚጠበቀው ጨዋታ ባየር ሊቨርኩሰን ከአርሜኒያ ቢሊፎርድ ጋር የሚያደርጉት ጨዋታ አለ። ይህን የጨዋታ ጥቆማ ወደ እናንተ እናደርሳችኋለን። እናንተም ታዲያ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አርሰናሎች ዛሬ እንግዲህ በሜዳቸው በኢምሬት ከፉልሃም ጋር የሚያደርጉት ጨዋታ ይጠበቃል። የሰላሳኛ ሳምንት ተጠባቂ ጨዋታ አርሰናሎች እንግዲህ የከተማ ተቀናቃኛቸውን ፉልሃምን የሚያስተናግዱበት ጨዋታ ይጠበቃል። አርሰናሎች እንግዲህ ከሊቨርፑል በአስራ ሁለት ነጥብ ዝቅ ብለው በሁለተኛ ደረጃ ላይ ይገኛሉ። ምናልባትም እንግዲህ ይህንን የነጥብ ልዩነት ለማጥበብ የበለጠ ዛሬ ከፉልሃም ጋር የሚያደርጉት ትንቅ ይጠበቃል። ፉላሞች በሳምንቱ መጨረሻ እንደዚሁ በክሪስቲያን ፓላስ ከኤፌ ካፕ ግማሽ ፍጻሜ እንግዲህ ጨዋታ ውድድ ሆኑ ይታወቃል። ዛሬ ደግሞ ከአርሰናል ጋር በኢምሬት የሚያደርጉት ጨዋታ ይጠበቃል። አርሰናሎች ይህን ጨዋታ አሸንፈው እንግዲህ ሊቨርፑል ነገ ኪጫወት ከኤቨርተን ጋር በሜርሲሳይ ደርቢስ ኪጫወት ድረስ የነጥቡ ልዩነት ወደ ዘጠኛ ያጠቡታል። አርሰናልና ፉልሃም በአጠቃላይ ግንኙነታቸው ስልሳ አራት ጊዜ ተገናኝተዋል። አርሰናሎች እንግዲህ ፉልሃምን አርባ ሁለት ጊዜ ሲያሸንፉ በአቻ ውጤት ደግሞ አስራ ሶስት ጊዜ ተለያይተዋል። ፉልሃም ዘጠኝ ጊዜ ብቻ ማሸነፍ ችሏል። ይህ ማልዳ ዛሬ ይህን ጨዋታ የሚዳኙት ዳኛ ጆን ብሩክስ ናቸው። ጨዋታው ሶስት አካ አርባ አምስት ሲል በኢትዮጵያን ሰዓት አቆጣጠር የሚደረግ ይሆናል። ሌላው ተጠባቂ ጨዋታ ኖቲንጋም ፎረስት በ ሲቲ ግራውንድ እንግዲህ ማንቸስተር ዩናይትድን ያስተናግዳል። የሩበን አሞሪም ማንቸስተር ዩናይትድ ዘንድሮ ደካማ የውድድር ዓመት እያሳለፈ ይገኛል። ዩናይትዶች በሳ ላይ በደረጃ ሰንጠረዡ 13ኛ ደረጃ ላይ ይገኛሉ። እንደዚሁ ኖቲንጋም ፎረስቶች የኑኖ ኢስፒሪቶ ሳንቶ ቡድን ፎረስቶች ሶስተኛ ደረጃ ላይ ይገኛሉ። በቀጣይ ውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ ለመመለስ ኖቲንጋም ፎረስት ዛሬ ከማንቸስተር ዩናይትድ ጋር የሚያደርገው ትንቅንቅ ይጠበቃል። ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ለመምጣት አይደለም ምናልባትም በደረጃ ሰንጠረጁ ላይ እስከ አስር ድረስ ያለውን ደረጃ ይዞ ለማጠናቀቅ የሚጣጣረበት ጨዋታ ነው። ዛሬ ከኖቲንግሃም ፎረስት ጋር ትልቅ ፍልሚያ ይጠብቃል። በዩናይትድ በኩል በርኬት ያሉ ከጉዳት ላይ የነበሩ ተጫዋቾች ወደ ልምምድ ተመልሰው ዛሬም እንግዲህ ጨዋታውን ከተቀያሪ ወንበር ላይ ተነስተው ያደርጋሉ ተብሎ ይጠበቃል እንደ ሜሰን ማውንት ሃሪ ማጉዌር ኮዩማይኑ ና ሌኒሩ የመሳሰሉ ተጫዋቾች ከጉዳታቸው እንዳገገሙ እየተገለጸ ይገኛል። በሁለት ሺህ ሀአራት ሀያአምስት የውድድር ዘመን ከኖቲንጋም ፎረስት ጋር ተገናኝቶ በኦልትራፎርድ ኖቲንጋም ፎረስት ማንቸስተር ዩናይትድን ሶስት ሁለት እንዳሸነፈ ይታወሳል። ዛሬ ማንቸስተር ዩናይትድ ያንን ጨዋታ ለመቀልበስ ወደ ሲቲ ግራውንድ አቀንቶ ምናልባት እስከ ኖቲንግሃም ፎረስት ጋር የሚያደርገው ፍልሚያ ይጠበቃል። ማንቸስተር ዩናይትድና ና ኖቲንግሃም ፎረስት በአጠቃላይ 133 ጊዜ ተገናኝተው ዩናይትዶች 54 ጊዜ ማሸነፍ ሲችሉ እንደዚሁ ፎረስቶች ደግሞ 35 ጊዜ ማሸነፍ ችለዋል። 24 ጊዜ በአቻ ተለያይተዋል። ይህን ጨዋታ በማልዳኝነት ጃሬት ግሌት የሚመሩት ይሆናል። ሌላው ተጠባቂ ጨዋታ ወልቨር ሀምብተን ወንደረርስ በሞሊኒዮ ዌስታም ዩናይትድን ያስተናግዳል። ዌስታም ዩናይትድ ዛመርስ በዶሻዎቹ እንግዲህ በግራም ቦተር እየተመሩ ከወልቭስ ጋራ ዛሬ የሚያደርጉት ጨዋታ ይጠበቃል። ወልቭሶች ዘንድሮ ድራመ ጥሩ እንቅስቃሴ ያደርጋሉ፣ ነገር ግን በውጤት የዛን ያክል አስፈሪ አደሉ። ምናልባትም እንግዲህ ከወራጅ ቀጠናው የበለጠ ነጥባቸውን ከፍ ለማድረግ ዛሬ ከዌስትሃም ጋር የሚያደርጉት ጨዋታ ይጠበቃል። ይህም ጨዋታ ምሽት 3 ከ45 ሲል ይደረጋል። በአጠቃላይ እንግዲህ እነዚህ ሁለት ቡድኖች 74 ጊዜ ተገናኝተዋል። ዌስትሃም 36 ጊዜ ሲያሸንፍ ወልቭስ እንደዚሁ 24 ጊዜ ማሸነፍ ችለዋል። እንደዚሁ ባቻ ውጤት ደግሞ 14 ጊዜ ተገናኝተዋል። ይህን ጨዋታ እንግዲህ ሄርግሬት ቶኒ በመሀል ዳኝነት የሚመሩት ይሆናል። ሌላው ተጠባቂው ጨዋታ እንግዲህ ሪያል ማድሪድ ከሪያል ሶሲዳድ ጋር የሚያደርጉት ተጠባቂ የኮፓ ደሪ ጨዋታ አለ። ሪያል ማድሪዶች በሳንቲያጎ በርናባው የሚያደርጉት ጨዋታ ይጠበቃል። እንግዲህ ማድሪዶች ይህን ጨዋታ የማሸነፍ እድል አሁንም ሚሆን። ሰማ ያለድል ተሰጥቷቸዋል ምክንያቱም ሪያል ማድሪድ እንግዲህ በሳንታጎ በርናባው እንደ መጫወቱ ከሪያል ሶሲዳ ጋር ያለው የሄርትሄድ እንግዲህ ግንኙነታቸው ሲታይ ሪያል ማድሪዶች ይህንን ጨዋታ የማሸነፍ ሰፊ እድል አላቸው። በአጠቃላይ 181 ጊዜ ተገናኝተዋል። አ ጊዜ ሪያል ማድሪድ ማሸነፍ ችሏልና በጣም ሰፊ ነው እንግዲህ ከሶስት ድጅት የሚሆን በሶስት ዲጂት ነው እንግዲህ ሪያል ማድሪድ ከሲሲል ያርግ ያለውን ግንኙነት ማሸነፍ የቻለ ሪያል ሶሲዳድ ሰላሳ ስምንት ጊዜ ማሸነፍ ችሏል። እንደዚሁ አርባ ሁለት ጊዜ ደግሞ በአቻ ውጤት ተለያይተዋል። ይህ ጨዋታ ምሽት አራት ሰዓት ተኩል ላይ ሲል የሚደረግ ጨዋታ ነው። ይህንን ጨዋታ እንግዲህ በመለው ዓለም በመለው አውሮፓ የሚጠበቅ ጨዋታ ነው። ይህም ጨዋታ ተጠባቂ ነው። ሌላው በኮፓ ኢጣሊያ የሚደረግ ጨዋታ አለ። እንግዲህ ኢምፖሊ ከቦሎኛ ጋር የሚያደርጉት ጨዋታ ነው። እኚህ ሁለቱ የጣሊያን ክለቦች የሚያደርጉት የኮፓ ኢጣሊያ ጨዋታ ይጠበቃል። ዛሬ ምሽት ይህም ጨዋታ ይደረጋል። በአጠቃላይ እንግዲህ ቦሎኛና ኢምፖሊና ቦሎኛ ሀያ ጊዜ ሲገናኙ ኢምፖሊ እንደዚሁ ስምንት ጊዜ ማሸነፍ ችሏል። ቦሎኛ ስድስት ጊዜ፣ ቀሪውን እንግዲህ ጨዋታ ደግሞ በስድስት ጊዜ ተለያይተዋል በአቻ ውጤት ተለያይተዋል። ይህም ጨዋታ ተጠባቂ ነው። ምናልባትስ እንግዲህ ዛሬ ቦሎኛ ያሸንፋል የሚለው ይጠበቃል። እነዚህ ሁለት የጣሊያን ክለቦች የሚያደርጉት ፍጥጫ ተጠባቂ ነው። ሌላው እንግዲህ በጀርመን ቡንደስሊጋ የሚደረግ ጨዋታ አለ። እንግዲህ ባየር ሊቨርኩሰን ከአርሜንያ ቢሊፎልድ ጋር የሚያደርገው ጨዋታ ይጠበቃል። ይህ ጨዋታ እንግዲህ ምሽት ሶስት ሰዓት ከሰላሳ ላይ ሲል ይደረጋል። የዣቪ አሎንሶ ባየር ሊቨርኩሰን እንግዲህ በጀርመን ቡንደስ ሊጋ በሁለተኛ ደረጃ ላይ ይገኛል፣ ከባየር ሙኒክ በደረጃ ሰንጠረጁ በስድስት ነጥብ ዝቅ ብሎ፣ በአሳለፍነው ውድድር አመት እንግዲህ ሊቨርኩሰን ምንም አይነት ጨዋታ ሳይሸነፍ ነው የኮፓ የጀርመን የዴፊብ ቦካሉንም እንደዚሁ ደግሞ የቡንደስ ሊጋውም ያነሳው እና ምናልባትም ዘንድሮም እንግዲህ የዴፊብ ቦካል ዋንጫውን ያነሳል ተብሎ ይጠበቃል። ባየር ሊቨርኩሰን እንግዲህ እነኝ ሁለት ክለቦች በአጠቃላይ ሀያ ጊዜ ተገናኝተው ባየር ሊቨርኩሰን አስር ጊዜ ሲያሸንፍ አርሜኒያ እንደዚሁ ስድስት ጊዜ አሸንፏል። በአቻ ውጤት ደግሞ አራት ጊዜ ተለያይተዋል። ጨዋታው ምሽት 3 ሰዓት ከ30 ላይ ሲል የሚደረግ ጨዋታ ነው። የተከበራችሁ የፉትቦል ታይም ቤተሰቦች ለዛሬ ይዘንላችሁ የጨዋታ ጥቆማ ከጨዋታ ጋር የተነሱ ቁጥራዊ መረጃዎችን በዚህ መልኩ አደረስናችሁ። በሌላ ፕሮግራም እስክንገናኝ ድረስ በያላችሁበት ሰላም ሁሉ ለእናንተ።